እንደ አውሮፓውያኑ የዘመን ቀመር በ2011 የኳታር ስፖርት ኢንቨስትመንት የፓሪሰን ጀርማን አብዛኛውን ድርሻ ሲገዛ ከአውሮፓ 48ኛ ደረጃ ላይ የተቀመጠ ቡድን ነበር። ከ14 ዓመታት በኋላ ደግሞ የአውሮፓ ሻምፒዮን ሆኗል። ክለቡ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫውን ሲያሳካ፣ ይህንን ዋንጫ ወደ ፈረንሳይ በመውሰድ በታሪክ ሁለተኛው ቡድንም ነው። የሚደንቀው ፓሪሰን ጀርመን ይህንን ዋንጫ ያሸነፈው ከሁሉም የበለጠ ግምት በተሰጠው ወቅትም አይደለም። በተለይ ከአራት ዓመታት በፊት የ የገነባው ቡድን ያለ ጥርጥር ለመድረኩ ክብር ያበቀዋል። ተብሎ ነበር ያኔ የምንጊዜ ምርጡ ተጫዋች ስለመሆኑ ብዙ ምስክሮች ያሉት ሊዮነል ሜሲ፣ ብራዚላዊ ጥበበኛ ኔይማር ጁኒየር እንዲሁም የዓለም ዋንጫ አሸናፊው ኪሊያን ምባፔ የዚህ ቡድን አባል ነበሩ። የሶስቱ ሁነኛ ግብ አስቆጣሪዎች ደመወዝ ብቻውን የበርካታ ክለቦች አጠቃላይ በጀታቸውም ነው። ፓሪስ ሴንት ዠርማን ይህንን ረብጣ ገንዘብ ያወጣው ታዲያ የፈረንሳይ ሊግ ዋንጫን ለማሸነፍም አይደለም። ትልቁ ኃላፊነታቸው ባለ ትልቅ ጆሮን ዋንጫ ወደ ፓሪስ ማምጣት ቢሆንም ሶስቱም ከዋክብት በተ ያጣመሩባቸው ሁለት የወድር ዓመታት ቡድኑን ከጥሎ ማለፉ ማሻገር አልቻሉም። የታለመውም ሳይሳካ ቀስ በቀስ ክለቡን ለቀዋል። ፓሪሰን ጀርመን በነሱ በእነሱ ምትክ ወጣት ባለተሰጥኦዎችን በትንሽ የዝውውር ገንዘብ እየመለመለ ስብስቡን በአዲስ መልክ ገነባ። ከዘላታን ኢብራሃሞቪች እስከ ሊዮነል ሜሲ፣ ከኔይማር ጁኒየር እስከ ኪሊያን ምባፔ፣ ከኤዲሰን ካቫኒ እስከ ዴቪድ ቤካም ያላሳኩትን ኦስማን ደምቤሌና ዴዝሪ ዱዌ ና ያደረጉት ከነ ሊዮነል ሜሲ መልቀቅ በኋላ አሰልጣኝ ሉዊስ ኤንሪኬ እና ስፖርቲንግ ዳይሬክተሩ ሉዊስ ካምፖስ ዴዝሪ ዱዌ፣ ዣዋዊ ኔቪስ እና ዊሊያም ፓቾ የመሳሰሉ ወጣት ባለ ተሰጥኦዎችን መለመሉ። በቡድኑ ውስጥ አንጋፋው ተጫዋች የ31 ዓመቱ ማርኪኒዮስ ነው። የስብስቡ ከፍተኛ ግብ አስቆጣሪ ኦስማን ደምቤሌን ጨምሮ ሌሎቹ የቡድኑ አባላት የብቃታቸው ጫፍ ላይ የሚገኙ ወጣቶች ናቸው። የመሃል ሜዳ ሞተሩ ቪቲኒያ 25 አብዶ በመስራት የተካነው ብራድሊ ባርኮላ ደግሞ 22 ዓመታቸው ነው። በውድድር ዓመቱ አጋማሽ ቡድኑን የተቀላቀለው ክቪቻ ክቫራትስኬሊያም በስብስቡ ላይ የጨመረው ብዙ ነው። አሰልጣኝ ሉዊስ እንሪኬም ቢሆኑ ከባርሴሎና ጋር የአውሮፓ ሻምፒዮንስ ሊግን ያሸነፉ ከዛም የስፔን ብሔራዊ ቡድን የመሩ መሆናቸው ትኩሱን ኃይል ለአንድ ዓላማ ማስተባበሩ አላስቸግራቸውም። ፓሪስ ሰን ጀርመን ጥቂት ከዋክብት ላይ የሚንጠለጠለበት ዘመን አብቅቶም እንደ ቡድን የሚጫወት ስብስብ ፈጥረዋል። በባርሴሎና ቤት የባከኑ ዓመታትን ያሳለፈው ኦስማን ደምቤልም የተሰጠውን ያህል እንዲደምቅ አስችለውታል። የ28 ዓመቱ ፈረንሳዊ በውድር ዓመቱ በሊጉ 21 በአውሮፓ ሻምፒዮንስ ሊግ ደግሞ ስምንት ጎሎቹንም አስቆጥሯል። የሰጡት ሙሉ ነጻነት ስኬታማ ዓመት ለማሳለፉ ትልቅ ሚናም ነበረው። ኪቪቻ ክቫራትስኬሊያ እና ዴዝሪ ዱዌ በሁለቱ የማጥቃት ክንፎች ያለመታከት ተጋጣሚን በፈጣን ሩጫ ያስጨንቃሉ። አሽራፍ ሐኪሚና ኑኖ ሜንዴዝ ደግሞ በማጥቃቱም በመከላከሉም የተሳሉ የመስመር ተጫዋቾች ሆነው ከርመዋል። ቪቲኒያ መሃል ሜዳውን ያስከብራል። ፓሪሰንጀርመ ለጥቃት ቢጋለጥ እንኳን የገብዘቡ አስደናቂው ጂያንሉጂ ዶናሩማ ነው። እነዚህን ተሰጥኦዎች በአንድ ማቀናጀቱ ደግሞ የሊዩስ ኤንሪኬ ስራ ነበር። በውድሩ ታሪክ ለመጀመሪያ ጊዜ በፍጻሜው አምስት ጎሎችን ያገባ ቡድን ሰርተው ፓሪሰን ጀርመን ከዘመናት ህልሙ ጋርም አገናኝተውታል። አሰልጣኙና ስብስባቸው ነገ ይህንን ስኬት ባይደግሙት እንኳን በዚህ ታሪካዊ ድላቸው ብቻ በክለቡ ደጋፊዎች ሲወደሱና ሲሞገሱ ይኖራሉ።